ሐርበር ሪዳ የሚባለው ከሙርተዶች ጋር በተደረገው ጦርነት ላይ ከሞቱ ሰዎች መካከል ሓፊዞቹም ብዙዎቹ ነበሩ። ቁርአንን በቃላቸው ያሐፈዙት ቁርአንን በቃላቸው የሐፈዙት ሰዎች የደረሰባቸውን የሞት አደጋ በመመልከት መፍትሄ ለማድረግ ሙከራ አደረጉ። አቡበክር እሱ ምንድነው ነው ቁርአን ሳይጠፋ ሓፊዞቹ ተበታትነው ሳያልቁ አንድ ነገር ልናደርግ ይገባናል በሚል ማለት ነው። ታዲያስ ምን አደረጉ? የቀረውን የቁርአን ሐፊዞችን በመሰብሰብ አንድ ቦታ ላይ አድርገው ሁላቸውም አሰባስበው አንድ አይነት በአንድ ጥራዝ ቁርአኑ እንዲሰበስቡላቸው። ይህንን ለሁሉም ሲያማክሩ ችግር የለው ይሄ ነቢዩም ዐለይሂ ሰላቱ ወሰላም ይህንን አያ እዚ ቦታ አድርጉ፣ ይህን አያ እዚ ቦታ አድርጉ እያሉ ይሉን የነበረው ለዚህ ብለው ነው። ስለዚህ ይህንን አንተ ብታደርገው የሚሆን ችግር አይደለምና የአንተ ስራ ደግሞ እንደ ሱና ስለሚታይ ችግር የለውም አሏቸው። ሰሓባዎቹን ጠሩ፣ አመካከሩ።